በ2017 አጠቃላይ ሁለት ክልላዊ ፈተና እና አንድ ሀገራዊ ፈተናዎች እንሰጣለን። ክልላዊ ፈተና የሚባሉት ለመጀመሪያ ጊዜ ስድስተኛ ክፍል አለን። ስምንተኛ ክፍል የተለመደ ነው፣ ክልላዊ ፈተና ሲሰጥ ቆይቷል። ሀገራዊ ፈተናም ትምህርት ሚኒስቴር በሚያዘጋጀው ስኬጁል መሰረት ይሰጣል። ዛሬ እየተሰጠ ያለው ሰኔ 3 እና 4 በማዕከላዊ ኢትዮጵያ ክልል የስምንተኛ ክፍል ፈተና ነው። ከ105 ሺህ በላይ ተፈታኞች አሉን በሁሉም ዞኖች እና በሁሉም ልዩ ወረዳዎች። ስድስተኛ ክፍልም በተመሳሳይ ሰኔ 5 እና 6 እንሰጣለን። የ12ኛ ክፍል ፈተናም ከሰኔ 23 ጀምሮ እስከ ሐምሌ አጋማሽ ድረስ በተዘጋጀው ስኬጁል መሰረት የሚሄድ ይሆናል። 12 ክፍል ወደ 35000 በላይ ተፈታኞች አሉን። 6 ያክል ከ98000 በላይ ተፈታኞች አሉን። ዛሬ ስምንተኛ ክፍል ላይ ፎከስ አድርጌ ትንሽ ማስታወሻ መልክት ለመስጠት እንግዲህ ዋናው ቁም ነገር በአገር አቀፍ ደረጃ የትምህርት ማሻሻያ አጠቃላይ ፕሮግራም አለን። የትምህርት ማሻሻያ ሰው ይመስለው 12 ያክል ክፍል ላይ ነው፣ አይደለም። ከስር ጀምሮ ከአንደኛ ክፍል የተስተካከለ ስንችል ደግሞ ከፕሪ ኬጅ ጀምረን ወይም ቅድመ መደበኛ ምንለዋለን ከሱ ጀምረን ነው የምናሻሽለው ተማሪዎች እስከ ስድስት ያክፍል የተማሩትን ትምህርት አንድ የመውጫ ፈተና ስድስት ያክፍል ላይ ወስዳሉ እስከ ስምንት የተማሩትን ትምህርት ደግሞ ስምንት ያክፍል መውጫ ፈተና ይወስዳሉ እስከ አስራ ሁለት የተማሩትን ደግሞ አስራ ሁለት ያክፍል ላይ መውጫ ፈተና ይወስዳሉ ከዚህ በፊት ያደረግናቸው ናቸው የተለያዩ ዝግጅቶች ነበሩ ተማሪዎች በትምህርታቸው እንዲበረቱ መምህራኖች ተገቢው ትምህርት እንዲሰጡ የትምህርት ቤት አመራሮች አዳዲስ መድበናል እነሱ ደግሞ የተጠናከረ አጠቃላይ የትምህርት ቤቱን ሁኔታ እንዲከታተሉና በተማሪና በመምህራን መካከል ያለውን ግንኙነት በማስተካከል በጣም የሰመረ የትምህርት ሂደት እንዲከናወን ጥረት ሲደረግ ቆይተዋል። ዛሬ በሁሉም ክልላችን አካባቢዎች የስምንተኛ ክፍል ፈተና እንሰጣለን። የስምንተኛ ክፍል ፈተና በክልል ደረጃ ዋናውን ፈተና ከመውሰላቸው ፊት ሞዴል ፈተና ተዘጋጅተው እንዲፈተኑ ተደርጓል። በተረፈ ተማሪዎችን ለማዘጋጀት የተለያየ ጥረት ተደርጓል። አሁን ዛሬ ፈተና በሚሰጥበት ቦታ አጋጣሚ የሆኑ አንድ ሶስት፣ አራት ትምህርት ቤቶችን አይተናል። ጊዜ የሚፈቅድ ከሆነ ሌሎች ትምህርት ቤቶችን እናያለን። የመምህራን ዝግጅት፣ የጣቢያ ኃላፊዎች ዝግጅት፣ የሱፐርቫይዘሮች ዝግጅት፣ የጸጥታ አካላት ዝግጅት፣ ፈተና በጊዜ ገመቶ መሰራጨት አካባቢ በጣም ጥሩ ነገር አይተናል። በተረፈ ተማሪዎች በስነ ልቦና እንዳይቸገሩ ቀድሞ በየክፍሉ ፈተና ማለት ምንድን ነው፣ ረጋ ብለው መፈተን እንዳለባቸው የተሰጣቸው ትምህርት አለ። በግሌ ሁሉም ተማሪ ጥሩ ውጤት እንዲያመጣ እመኛለሁ። ቀጥሎም በአምስት በስድስት የሚፈተኑ ስድስተኛ ክፍል ተማሪዎች እንደዛው እንዲቀናቸው እመኛለሁ። ቀጥሎም ከ23 ጀምረን የምንሰጠው የ አስራ ሁለት ክፍል ተፈታዮች መልካም የሆነ የዩኒቨርሲቲ መግቢያ ውጤት እንዲያገኙ ምኞቴን በዚህ አጋጣሚ ይገልጻለሁ። አመሰግናለሁ።